ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ ክብራትና ክብራን አድማጭ ተመልካቾች በያላችሁበት የዓለም ጥግ ሁሉ ሰላምታዬ ይድረሳችሁ። አድማጮቻችን ተመልካቾቻችን፣ እንደተለመደው የአርብ ምሽት አጫጭር መረጃዎችን ይዤ መጥቻለሁ። በዚህ መረጃዎች ውስጥ እንግዲህ በአዲስ አበባ የሻዕቢያ የኦኔግ የፋኖ ኃይሎችን ኦፕሬሽን ሊሰሩ ሰርጎ ገብቶ ይዘናቸዋል የሚል ቁጥርንም አስቀምጧል። ይሄንን በስፋት እንመለከታለን። አማራ ክልል አንዳንድ ቦታዎች ላይ የተፈጣ ጥቃቶች ተፈጽሟል። አብይ አህመድ ዘመናዊ አውሮፕላን በውድ ዋጋ መግዛታቸው ተሰምቷል። እነዚህንና ሌሎች የሀገራችንን ወቅታዊ ጉዳዮችን አብረን እንከታተላለን ማለት ነው። ባሮ ሚዲያን ላይክ ሼር ሰብስክራይብ ያደረጋችሁ እነዚህን ፕሮግራሞች እንድትከታተሉ በአክብሮት ጠይቃለሁ። ቀጥታ ወደ መረጃዎቹም አልፋለሁ። መረጃን የማስቀድምላችሁ ከላይ ለመጥቀስ እንደሞክርኩት በአዲስ አበባ ሻቢያ፣ ሻኔ፣ ፋኖ ስጋት ናቸው ብሏል። እንግዲህ ከ224 በላይ ኤርትራኖች በአዲስ አበባ ታስሯል። ከ334 በላይ የአማራ ተወላጅ ፋኖና ጽንፈኛ ናቸው ብሏል። በአዲስ አበባ እንግዲህ የሰለጠነው የሰላም ሰራዊት ውስጥ እንግዲህ ጽንፈኛ ተቀላቅሎብናል ብናል ብሏል። የአዲስ አበባ ከተማ መስተዳደር እንግዲህ ባለፈው ጊዜ አዳነች አቤቤ በርካታ ቁጥር ያላቸውን የአዲስ አበባ እናቶች፣ ወጣቶች በርካታ ቁጥር ያለው አዲስ አበባ ከተማን የሚጠብቁ ናቸው ምናምን ተብሎ ስልጠና ተሰጥቷቸው ነበር። አሁን ደግሞ እዛ ውስጥ እነሱ ጽንፈኛ የሚሉት የአማራ ተወላጅ የሆነውን ሰው ነው። ጽንፈኛ ተቀላቅሎብኛል ብሏል። ምን እንደተከሰተና ምን በውስጣቸው እንደተገኘ ግልጽ ማብራሪያ አልሰጡ። ሌላው መቶ ስድስት ያህል ሰዎች እንግዲህ የህዋት ሰዎችም ስልጠና ወስደው ወደ አዲስ አበባ የተፈተኑ አሉ ብሏል። የአዲስ አበባ መስተዳደር እንግዲህ በጣም የሚገርመው ስጋት ሆነብን የሚሉት ፋኖ ብቻ ሳይሆን የኤርትራ ተወላጆች አሉ፣ የህዋት ሰዎች አሉ፣ እንደገና ደግሞ ፋኖች አሉ፣ ኦኔግ አለ። እነዚህ ሁሉ ስጋት ናቸው። አዲስ አበባ ከተማ ውስጥ እንቅስቃሴ እያደረጉ ነው የሚል ዘመቻ ነው አሁን የጀመሩት። ይህንን ዘመቻ በሁለት አይነት ነገር ነው እንግዲህ የምንመለከተው። አንደኛው ፍርሃትና ስጋት እየገለጹ ይገኛሉ። ሁለተኛው ደግሞ በዚህ አሳበው ከፍተኛ አፈሳ አዲስ አበባ ከተማ ውስጥ ሊያደርጉ ተዘጋጅቷል፣ ማለት ነው። እቺ ጎንበስ ጎንበስ እቃ ለማንሳት ነው አለ ሰውየው። ሰውየው ጎንበስ እያለ ጫማውን ያስራል፣ አሁንም ጫማው ይፈታል። ምን ይላል? እቺ ጎንበስ ጎንበስ እቃ ለማንሳት ነው እንጂ ለዚህ አይደለም ብሎ አለው ይባላል። ስለዚህ ምክንያት ነው የሚሉት እነሱ፣ እችን ቅድሚያ አስቀድሞ እንዲህ እንዲህ አይነት ስጋት ተነስቶ ነበር አሁን ያንን ስጋት ለመቆጣጠር ነው እንዲህ ያደረጉት የሚል ፖለቲካን ስራ ለመስራት አስቀድሞ ስጋት የሆኑትን ደርድሯል። ይሄ ሁሉ ሰራዊት በተለይ ሰራዊት በተለይ 334 በላይ የአማራ ተወላጅ ፋኖ ጽንፈኛ አዲስ አበባ ከተማ ውስጥ ገብቷል የሚል ወደ ሶስት ሻምበል አንድ ሻለቃ ጦር ሊሞላው ጥቂት ነው የቀረው። ጎበስ እንደምንም 500 ምናምን ቢሞላ አንድ ሻለቃ ጦር ሊሞላው ነው ወደ ሶስት ሻምበል ሰራዊት እንግዲህ ገባ ነው የሚሉ እነሱ። በጣም የሚገርም ነው ይሄ ኃይል አዲስ አበባ ከተማማ ከገባ እንዴት ያለ ሰምና ወርቅ ይሆን ነበር፣ ግን በውሸት ሆነ ብሎ ትላንትም እያፈሱ ነው። ከዚህ በፊትም እያፈሱ ነው። አሁንም አፈሳውን አጠናክረው ሊቀጥሉ ነው። ይሄን ስራ እየሰሩ የሚገኙት እንዲህ አይነት ንግግሮችን የሚያሰሙት እንግዲህ ወልዲያ ሊዲያ ግርማ የአዲስ አበባ ከተማ ጸጥታ ቢሮ ኃላፊ የገለጸችው ነው እንግዲህ በሌላ መረጃ የፋኖ ኃይሎች በአዲስ አበባ ውስጥ ኦፕሬሽን ለመስራት አዲስ አበባ ገብቷል ብሏል። የጃልመሮ ሰዎች የሆኑትም ወደ 230 በቁጥጥር ስር አውለናል ብሏል። ሰርጎ የገቡት የሰላም ሰራዊት በቁጥጥር ስር አውሏቸዋል ነው እንግዲህ ሊዲያ የገለጸችው። ህዝብን እያስፈራሩ ነው። በሌላ በኩል ደግሞ የአፈሳ ምክንያት ነው ያሉት ደግሞ በርካቶች በዚህ ዙሪያ ላይ ሀሳብ አስተያየት ሰጥቶበታል። በትክክል አንዱ ማስፈራሪያ ነው፣ ሁለተኛው አፈሳ ለመጀመር ነው። ከዚህ ሁለት ውጭ አይሆንም። በአዲስ አበባ እና ዙሪያ የምትገኙ የህዋት ሰዎችም ሆናችሁ የኤርትራ ሰዎችም ሆናችሁ እውነትም የፋኖ ኃይሎችም ካላችሁ የአማራ ተወላጆችም በፋኖ ታርጌት ወይም ደግሞ ታርጋ ተለጥፎላችሁ ልትታፈሱ እቅድ ይወጣላችሁ ጎመን በጤና ጥንቃቄ እንድታደርጉ ይሄ በቂ ማሳያ ነው ነው ሌላው ጠቅላይ ሚኒስትር አቢይ አህመድ በግል የግል አውሮፕላን ገዝተዋል ነው የተባለው። በርካታ ግምት ተሰጥቷል። ከስጋት የተነሳ ነው ተብሏል። እንግዲህ ኢትዮጵያ እንግዲህ የተነሳ ከስጋት የተነሳ ነው ተብሏል። እንግዲህ የኢትዮጵያ ከዚህ በፊት ይሄ ጥያቄ ቀርቦ ነበር በመለስ ዜናዊ ወቅትም ይሄ ግል አውሮፕላን በጣም ውድ ነው። ጎበዝ በጣም ውድ ነው። መለስ ዜናዊ በስልጣን ላይ በነበሩበት ሰዓት ይገዛ ምናምን ሲባል የኢትዮጵያን አቅም አይመጥንም ብለው ነው በማሰባቸው በኃይለማርያም ደሳለኝ ጊዜም እንደዚ ይሄ ነገር ተነስቶ ነበር። መለስ ዜናዊ ከረፉ በኋላ በዛን ሰዓት አይሆንም የተባለው ቅንጡ ነገሮችን መስራት የሚያምራቸውና የሀገር እድገት የሰዎች የተፈናቃዮች ረሃብ የማይታያቸው የብልጽግናው ጠቅላይ ሚኒስትር አብይ አህመድ ግን ሰማንያ ሚሊዮን የአሜሪካ ዶላር እንግዲህ አውሮፕላን ከአንድ ቻይና ባለሀብት ተገዝቷል። አውሮፕላኑ እንግዲህ ከ19 እስከ 30 የሚደርሱ መቀመጫ አለው ተብሏል። ከዚህ በፊት እንግዲህ በመለስ ዜናዊ ተጠይቆ አገሪቱ አቅም አይፈቅድም ተብሎ ነው የቀረው ተብሏል። አብይ አህመድ እንጋውን ቅንጡ ቤተመንግስት እየገነቡ ይገኛሉ። በዓለም ቀዳሚ የሆነውን ቤተመንግስትና የጫካ ከተማን እየገነባ ይገኛል። አብይ አህመድ 26 ሚሊዮን ህዝብ በረሃብ ውስጥ ባለበት ወቅት ከፍተኛ ወጪ አውጥተው ቅንጦ አውሮፕላን ገዝተዋል። አውሮፕላኑ ቦሌ አየር ማረፊያ ወርዷል ነው የተባለው። አድማጮቻችን፣ ተመልካቾቻችን በአሁኑ ሰዓት በኦሮሚያ በአማራ፣ በትግራይ፣ በቤንሻንጉል፣ በጉምዝ በሶማሌ ክልል ተርበናል የመንግስት ያለ የማይል ቤተሰብ የለም። ከባድ ችግር ነው ያለው ገበያ መረጋጋት አልቻለም። የኑሮ ውድነቱ ገበያውን አንሮታል። በዚህ አይነት መልክ ነው እንግዲህ ጠቅላዩ ቤተመንግስት መንግስት እየገነቡ የጫካ ፕሮጀክት እየገነቡ ቅንጡ አውሮፕላኖችን በውድ ገንዘብ ወደ ሀገር እያስገቡ የግል አውሮፕላኖች እንግዲህ ይህ አውሮፕላን የኢትዮጵያ አርማዎች እንዳይለጠፉበት ተደርጓል። የግል ስለሆነ ወደ የትኛውም ሀገር መሄድ እንደሚቻል ነው። እንግዲህ አንድ ሀገር ለመንግስታቸው ለደህንነት ስጋት ምናምን ሲባል እንደዚህ አይነት አውሮፕላኖች ሊገዙ ይችላሉ። የሀገሪቱ ኢኮኖሚ ግን ወሳኝነት አለው። አንዳንድ ጊዜ በክራይ አውሮፕላን መሄድ ይቻላል። እንደዚሁም ደግሞ ከኢትዮጵያ ሲቪል አቪዥን አውሮፕላኖችም ተከራይቶ መሄድ ይቻላል። ይሄ ሆኖ ሳለ እንግዲህ አብይ አህመድ ጣጣ የለውም። ገንዘቡ ኬት እንደሚመጣ አይታወቅም። ሰዎች እየታፈኑ ገቢ ይገባል፣ ሳይወዱ በግዳቸው ይከፍላሉ። በዚህ አይነት መልክ እንግዲህ በአሁኑ ሰዓት የአውሮፕላን ተገዝቷል የሚሉ መረጃዎች የወጡ ይገኛሉ። አድማጮቻችን፣ ተመልካቾቻችን በሌላ መረጃ ብልፅግና በብልፅግና ውስጥ እንግዲህ በርካታ የውሸት መረጃዎችን ሲሰሙ ይታያሉ። በትግራይ ጦርነት ወቅት ደብረሲሆን እና ጌታቸው ሰባት ጊዜ ቆስለው አስር ጊዜ ሞተው በመጨረሻ ለጥቂት ከድሮን ጥቃት አመለጡ ተብሎ ነው የተነገረን ይሁን ብለን ተቀበልን ነበር በወቅቱ በተመሳሳይ በኦሮሚያ ክልል በሸዋ ቀጠና ባለፈው አመት ጃልቡሬ የተባለው የሸኔ አባል መደምሰሱን በመግለጫ አሳውቀው ነበር ይህን የደመሰሰው ጃልቡሬ ከሞተበት ተነስቶ ዛሬ ጃልቡሬ በሽመልስ አብዲሳ ሹመት ተሰጥቶታል ይሄንን ጉድ መከላከያ ሰምቷል ወይ አድርሱለት ያሉ ከሸዋ ቀጠና በርካቶች ናቸው። በወቅቱ እንግዲህ የዛሬ አንድ ዓመት አካባቢ መከላከያ ሚኒስትር ነው በሸዋ ቀጠና የሸኔን ጦር ሲመራ የነበረው ጃልቡሬ የሚባል መሪ ደምስሻለሁ ብሎ ነበር የተናገረው። ይሄ ጃልቡሬ በአመቱ ከተደመሰሰበት ተነስቶ አሁን በሽመልስ አብዲሳ ስልጣን ተሰጥቶታል። ትንሽ እንደው አድማጮች ተመልካቾች ትላልቅ ተቋሞች እንደነ መከላከያ የመሰሉ ትልቅ ተቋም የሀገር ተቋም የሀገር ስሜ ዝናን ይዞ ታሪክን ይዞ የሚንቀሳቀሱት በዚህ አይነት ልክ ውሸት እንዴት ነው የሚታየው? የሚሉት በርካቶቹ ሀሳብ አስተያየታቸውን ሰጥቷል። እስከ መቼ በዚህ ውሸት ሆዳችንን ይነፋል? የሚሉትም ሀሳባቸውን ሰንዝሯል። በትግራይ ጦርነት ወቅትም እንግዲህ እንደምታውቁት ብዙ ነገር ተዋጅተናል ይሁን ብለን እያወቅን እንዳላወቀ ሰው ሆነን እየሰማን እንዳልሰማ ሰው አይተን እንዳላየ ሰው ሆነን ተቀብለን፣ ያሉትም ደግሞ በርካቶች አሉ። አልበዛም ወይ ውሸት እያሉ ይገኛሉ። ለመከላከያው አድርሱልን፣ የዛሬ ዓመት የተደመሰሰው ሰው ተነስቷል፣ አካባቢው ላይ የጽሑፍ መደምሰስ ነው ወይስ የመሰራ ነው ያሉትም አስቂ ንግግሮች፣ ያን የጻፉ ሰዎችም ተመልክተናል። አድማጮቻችን፣ ተመልካቾቻችን፣ ይህ በእንዲህ እንዳለ በአማራ ክልል ውጊያዎች ቀጥሏል። በማዕከላዊ ጎንደር ጠገዴ ሸኔ ከባድ ውጊያ ተደርጓል። በምንሻና አድማ ብተና ቁስለኛ ተመዝግቧል። በምን በምንጃር ግድብ በተባለው ቦታም በተፈጸመው የደፈጣ ጥቃት በርካታ ተገሏል። ምንጃር አረርቲ ፖሊስ ጣቢያ ላይም ጥቃት ደርሷል። የፖሊስ አዛዥ እጁን ነው የተጎዳው ተብሏል። በተመሳሳይ ምንጃር ባሎ በተባለው ቀጠና ሶስት መከላከያ ወደ ፋኖ ተቀላቅሏል። በሌላ መረጃ ሰሜን ወሎ ማቄት በአንድ መኪና ላይ ጉዳት ደርሷል። የላስታ አሳምነው ኮር አንድ ሻለቃ ጦር ነው እንግዲህን ጥቃቱን ያደረሰው። ግሼራብል ካራ ለኮማ ድንገተኛ ጥቃት ተፈስሞ ሁለት ሚሊሻ ሞቷል። አንድ የቆሰለ ተመዝግቧል። ሸዋ ቀጠና ነው ይሄ እንግዲህ አድማጮቻችን በሌላ መረጃ በዛሬው እለት በተወካዮች ምክር ቤት የተነሳው ጉዳይ እንግዲህ የአማራ ብልጽግና ባለስልጣናትን ሁሉ ያስቆጣ ነገር እንግዲህ ተፈጽሟል። በፌዴሬሽን ምክር ቤት ጽህፈት ቤት ኃላፊ የሆነው ትግሉ መለስ የተባለ ሰው አስተያየት ሲሰጥ አማራ የሚባል ብሔር የለም ብለው በመናገሩ ቁጣ የተቀሰቀሰበት ሁኔታ ነው ያለው። እስከዛሬ ተቆርቁሮ የማያውቁት የአማራ ብልጽግናዎችም በዚህ ጉዳይ ቁጣ እንትን ብሏል። ይሄን ጉዳይ ለማስተባበል አማራ የሚባል ክልል የለም ለማለት ያክል ነው እንጂ አማራ የሚባል ብሔር የለም አላለም የሚል የማስተባበያ ሙከራዎችም ተደርጎ ነበር ነው የተባለው። ግን አልተሳካም። በፓርላማው ስብሰባ በቀጥታ እንዳይተላለፍ ተከልክሏል። ባለፈው በቀጥታ ስርጭት ጀነራሮቹ እየሞትን ነው የምትነጋገሩ ከሆነ በፖለቲካ ጉዳዩን ጨርሱ፣ ከዚህ ውጭ አንሞትም ብሎ ጀነራሩ በቀጥታ ስርጭት አሳፍሯቸዋል። ከዛን ጊዜ ጀምሮ ታገሰ ጫቆ ቀጥታ ስርጭት በፓርላማ እንዳይተላለፍ ካልኩሏል የሚሉ መረጃዎች እየወጡ ይገኛሉ። አሁን የሚቆርጡትን ቆርጦ የተመቻቸውን አመቻችቶ ነው የሚል እንጂ በፓርላማ ቀጥታ ስርጭት እንደማይተላለፍ ታውቋል። አድማጮቻችን፣ ተመልካቾቻችን፣ ሁለት ሰዎች በመንገድ ላይ ሲሄዱ አንድትን ውሻ ይመለከቱና የዚች ውሻ ጭራ እንዴት እንደተጠቀለለ አይተሃል ወይ ብሎ አንደኛው ሲጠይቀው አንደኛው ውሻዋ ራሷ ወዴት እየሄደች እንደሆነች ታያት አለ ወይ ብሎ አለው ይባላል። አማራ ብሔር የሚባል ነገር የለም እና አማራ የሚባል ክልል የለም የሚባለው ውዝግብ ላይ ምን ታስቦ ነው? ዝም ብሎ ወፍ ያለ አንድ ነገር አትጮህም። ወፍ የሆነ ነገር ስታይ ነው ወይ አውሬ ታያለች። በአማሬ ላይ ታያለች፣ ሌላ ወፍ ታያለች፣ ወይ አውሬ ታያለች። ዝም ብላ ግን አትጮህም። ይገርማቸዋል። በየትኛውም አካባቢ ላይ የሆነ የወፍ ጩኸት ከሰማችሁ ወፍ ዝም ብላ አትጮህም? ወይ ነጋ ልትል ልትነግር ትጭዋለች ወይ ሰው አይታ ነው ወይ አውሬ አይታ ነው። አለቀ። ከዚህ ውጭ ሊሆን አይችልም። ይሄ ነገር ስኬት መጣ አማራ ክልል የሚባል ነገር የለም ለማለት አስቦ ነው የተባለው ውስጥ ይሄንንስ ለምን ለማለት ተፈለገ? አማራ ብሔር የሚባል ነገር የለም ብሎ ነው ሰውየው የተናገረው። ይሄንን ለማስተካከል አማራ ክልል የሚባል ነገር የለም ለማለት ያክል አማራ ክልል የለም ለማለትስ ለምንድነው የደፈሩ ነው? ወዴት ወዴት ነው አድማጮቻችን ተመልካቾቻችን፣ መረጃዎች እነዚህን ይመስሉ ነበር። ባሮ ሚዲያ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ፕሮግራሙን እንድትከታተሉ በአክብሮት ጠይቃለሁ። መልካም